አሰላሙ አሌይኩም ወረህመቱላሂ ወበረካቱ ና ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አልሀምድሊላሂ ሁሉ ሰላም ነው። እናንተስ እንዴት ናችሁ? ላችሁ ያላችሁበት ሰላም ብያለሁ። እንሻላ እንግዲህ ዛሬ ደግሞ ቀለል ቀለል ያለኝን የቤታችንን ዕቃ ላሳያችሁ እፈልጋለሁ። በዛም ደግሞ ለእናንተ የዕቃ መረጃ የሆነቸው ብዬ ነው። እንሻአላ ዛሬ ደግሞ የጨመርኩላት እነዚህን የቆሎ ሳህን ያኔ። እንሻአላ በጣም የሚያምሩ የኬክም እንደዚሁ የሚሆኑ ናቸው። እኔ እንኳን ወደዚች ከለር ቀልቤ እያመራ ነው። እና እንዴት ናቸውልኝ እናንተ፣ ሰላም ናቸው ይ እንቻላ። ለቻናል አዲስ ከሆናቸው ቻላለማድረግ ቤተሰቡን አበረታቱኝ። እና ይችም ከለር አለች፣ ይችም ለፊንጃሉ ያው ቀረብ እያለች ናት እንደምንም ዋጋዋ አንዱ ሀባ ስልሳ ብር ነው። እኛ ጋር ማርሳ ማለት ነው ስልሳ ብር ይች ከዚያ ተለር ማለች ማንኛውን እንደማደርግላት እንሻላ እሷ መርጣት ነግረኛለች ብዬ ነው ለይችን ቲፕሲ አስራ ይችን ምንድን ነው የቆርጡ ሰሀን አስራ ሁለት ሀባ እዚች ስለገዛሁላት ለዚች ቀረብ የሚሉ እነዚህ ይሆናሉ ብዬ ነው። እነዚህ እንዲሆኑ ደግሞ ወደ ፊንጃሉ እና ወደ ፈንዱሻ መያዣው ቀረብ ረብ ይላል። ሁሉም አይከፋም እላችኋለሁ። እስኪ ይህችን ፊንጃል ሊሉ በጣም ማሻላ ተመረከላ በጣም መተማርናት ይቺ ስድስት ሀባናት ደርዘኗ ደግሞ ሶስት ሺ ሶስት መቶ ብር ለወርቃማው ለትልቁ አራት ሺ ብር ለሚሸጠው ረከቦት ነው በጣም ነው የሚያምረው ማሻአላህ ያው ሰርፕራይዝ አደረጋችኋለሁ ፈራርሼ በሰፊው አስቤያለሁ እንሻአላህ ለነገሩ ይህንን አልደረድርም መሰል ያው ፍንጃሉን ላሳያችሁ እንደምንም በጣም ነው የሚያምረው ምናልባት ቀላል ፈታ እችላለሁ ግን ረከቦቱ ምናምን ያው አሳያችኋለሁ ለዛ ረከቦት የሚሆን ይሁን ቢኢድኒላህ አዘወጀል ደህና ከሆነ ሂጄ ማሳያች ነው የሚሆነው ከቤቷ ነው የሚፈራረሸው እና በጣም ነው የሚያምረው። አያችሁት እንዴት እንደሚያምር ማሻ ማሻአላ ብያለሁ። ግን አስራ ሁለቱ ሀባ ሶስት ሺ ሶስት መቶ ብር። በነገራችን ላይ እሷ የፈለግሽውን ፊንጃል አጣቅሜ ብላይ ነበረ እዚህ ይህንን አስመጥቸው ነው እንጂ ሞካከርኩት። ረገቦትን አቅርቤ ሞከርኩ መኮርኩ። ጭራሽ የሄድልኝ ፊንጃል አላገኘሁም። ኤለዚችን አይነት ይቺ በጣም ነው ወርቃማ ነው፣ ረከቦቱ በጣም ነው የሚያምረው እና ማሻአላ፣ ፍጃሉ ኳሊቲ ነው። ያው ጥሩ ነገር ጥሩ ብር ያስፈልገዋል። 3300 ብር ነው አንድ ደርዘን እላችኋለኝ። እንግዲህ ተሰሩ አይቀር እንደዚህ አልሀምድሊላሂ፣ ጥሩ ነገር መጠቀም ክልክል አይሆንም ማለት ነው። እንደውም ደስ ይላል እና ይሄንን ይመስላል። ሌላው ነገር የቆሎዋ የሚሆን ይች ናት። አራት መቶ ሃምሳ ብር ትልቁ ነው። ተምርም መች አለ? ተምራለች እና 450 ብርችን ገዝቼላታለሁኝ። ኢንሻአላህ ደግሞ ይኸው ልጅቷ ለኢጃዛ ስለምትመ ኢጃዛ ነው ለጭራሽ ስላላለች ነው እንጂ ሌላ ምንም ነገር። እና ለኩሽና ደግሞ ይቺን ገዝቼላታለሁ። ይቺ ለምን መሰላችሁ? ያኔ አሁን መታ ምናምን እንደዚህ ቁርስም ሆነ ምሳ ምናምን ስሰራ ኩሽና ውስጥ እችም ድንጋ ስፋት ትቀመጥም። ስለዚህ እሷ ባትለኝም ምን ያስታውስኩኝ ያኔ ምን ላይ አልሰራ ነው የሚለው መጣልኝ እና ይችን ገዛሁላት። ይች አንዷ ሁለት መቶ ሰላሳ ብር ናት። ሁለት ሊያስፈልጋት ይችላል፣ አንድ ጨምርላታለሁ ብያለሁኝ። ተማክረን ደግሞ አንድ የሚበቃኝ አካለች። ኢንሻላህ ለምን አበይብ ሁልጊዜ መብራት አይኖርም የእኛ ሀገር መብራት አስተማመኝ አይደለም። ስለዚህ ከሰላችን እና እንጨታችን እና አይንሳን ነው የሚባለው እና ስለዚህ መብራቱ እራሱ ቢኖር ፓወር ላይኖር ይችላል። ሁሉ ጊዜ በስቶቭ እንጠቀማል ብሎ አይታሰብም። ኮሽና ግድ ነው እላችኋለሁ። ያው እንጨት እና እንትን ግድ ስለሆነ ይሄ አይቀርም ነው ማለት እንሻለን። እንግዲህ በዛሬ ትንሽ ደከም ስለላለ ሌላ ነገር አልፈታታም። ወደ ቤቴ ለሃብ ነው እንሳማል በለው እስካሁን ልሄድ ነው እና የምትፈልጉትን እንግዲህ በትዕዛዛችሁ መሰረት አስተናግድ ያለው። በዚሁ አጋጣሚ ግን አንድ መልዕክት ነበረኝ። ሀበይ በቃ ስታዙ ማለት ነው። ኢንሻላህ መጀመሪያ ያኔ በተለይ የሚበላ ነገር ምናምን ሲሆን፣ ዙሪያ ዙሪያውን ብላችሁ ያኔ አንትን ብሏቸው አስረዷቸው። ምናልባትም በእነሱ ጎን ምናምን የዚ አይነት ለምሳሌ እንደ ዱቄት ስኳር ምናም እነሱ ጋር እንደዚሁ እንገዛዋል ምናምን እናሟላዋል የሚሏችሁ ከሆነ ቅር እንዳትባባሉ። ከማዛችሁ በፊት እንደዚህ እንደዚህ ምናምን ብላችሁ በሲስተም ነገር ብታሳወቋቸው ኸይር ነው። ምክንያቱም የሆነ አንዳንድ ጊዜ በትእዛዝ መልክ እንደዚህ ተገዛዝቶ ሲሄድ ልክ በዚህ ዋጋ የገዛ ሁላ አይመስላቸውም። ያኔ ሁሉም አይደሉም፣ ግን አንዳንዶቹ አንዳንዶቹ ይወዳሉ። አንዳንዶቹ ደግሞ ልክ ጣለባት እንደዚህ በትዕዛዝ ሲገዛ ዳብል ብር የወሰድነው ወይ ደግሞ እንደዚያ ነገር የሚያስቡም አሉ። እና ደግሞ እኛ በጀችን ብንገዛው ስሚሉም ሰው ያሉ ትንሽ ያማከራችኋቸው ቢሆን ደስ ይለኛል እላችኋለሁ። ይህን ይመስላል እንግዲህ ለዛሬ እንችላለን። ሌላ ደግሞ ምን ገዝቻለሁ መሰላችሁ? ጀበና ተመልከቱ፣ ደግሞ ይችን ጀበና ጀበና ገዝቻለሁ ዛሬ ላይ ቤቴ፣ የቤቴ ተሰብሮቢ ነው። ይችለ ለቤቴ ናት፣ መራዋ ትላሳያችሁ ይነ የጀበና ዋጋ እንድታውቁት። ያው የእህታችንም ጀበና አለብኝ፣ ግን ይሻላ፣ ቅዳሜ ነው የሷን የምገዛው። ለምን ይሰበርብኛል፣ እስከዛ እዚህ ሱቅ ምናምን ባኖር ይሰበርብኝ ስለሚችል፣ ይቺ ለእኔ ናት። ግን ቪዲዮ ላይ ቅጡን ምናምን ነገር ትንሽ መስራት ይታያል። ሊዜህና ናት፣ ትልቅ ናት። ገና ወስጃ ማሸዋለሁ። ያው ተሰብሮቢ ነው የእኔ ማለት ነው በጣም ለብዙ ጊዜ ያገለግላል። በስነ ስርአቱ ከተጠቀምነው የእኛ ሀገር አይደለም ይሄ፣ ዴሴ ይባላል እና አሪፍ ነው። ስንት ገዛሁት መሰላችሁ? ሁለት መቶ ብር ማስቀመጫም ገዝችልታለሁ። ያኒ የረከቡ ማስቀመጫ ያኒ እንግዲህ እንግዲያ ሲመጣ ነው እንጂ ትልቅ ረከቦት የሚወጣው ዝም ብሎ አዲ ረከቦት። ለቤት የሚያስፈልገን ረከቦት ማስቀመጫ ስለሌለው እንደዚህ ዝም ብሎ ገዝቻለሁ፣ አምሳ ብር። ይሄን ማስቀመጫውን አምሳ ብር ከዛን ጊዜ ዘንዶ መሬት ላይ ያለው ምንጣፍ አይበላውም ማለት ነው እና ይህን ይመስላል። ሁላችሁ አብሽሩ፣ አበረታቱኝ። ለምታበረታቱ ከልብ ነው ማመሰግነው። አብሽሩልኝ። አሰላም ዐለይኩም ወረመቱላይ ወበረካቱሁ።